አስራ ሁለት ይሁን አንድ መቶ አስራ አንድ ይሁን አላየሁትምና ብቻ እሱን መስራት አቁም ያለውና አብረን አሁን እንከታተል ማለት ነውና፣ እናንተ ደግሞ ሰብስክራይቡንም ማየት ማድረግ እንዳትረሱ ማለት ነውና። እንደ የቀረስኩት ቪዲዮ እንደዚህ ረዥም ነው። እንደ ጋይስ መንገዱ አያምረም። በጣም ነው መንገዱ ደስ የሚለው ማለት ነው እና ወደሚቀጥለው ቪዲዮ እንግዲህ ስንሄድ ሄዱ እስቲ አልማዝና ወይዘሮ ሜላት እንግዲህ፣ ወይዘሮ ሜላት ሽጉጥ እያነሳች ነው። ወይዘሮ ሜላት እንግዲህ በጣም በአልማዝ ላይ እየጨከነች ነው ማለት ነው። በመካከሉ ወይዘሮ አልማዝ እንዴ፣ ምን እያረግሽ ነው? ችግርሽ ምንድን ነው? ምንድን ነው የሆንሽው? እስቲ ለምንድን ነው እንደዚህ በሽጉጥ እኔን ማስፈራራት የፈለግሽው? ምን ታገኛለሽ እኔን ብትገልኝም? ብላ እየል እየተናገረች ነው እና ስለዚህ እንግዲህ ውድ ተመልካች እኔ ፈቅጄ ልሽ እኮ ነው ከእስር ቤት እየወጣሽው እኔ ፈቅጄልሽ ነው እንጂ ከእስር ቤት አትወጪም ነበረ ብላ ስትነግራት ለካስ አንቺንሽ ችግርሽ ምንድን ነው ብላ ስትጠይቃት ነበረ። እንግዲህ ውድ ተመልካች የእነሱን ችግር እርስ በራሳቸው ያውቃሉ። በእርግቤ ጉዳይ ጉዳይም አንዳንድ ነገሮች እንዳሉ እናንተም ታውቃላችሁ ማለት ነውእና እንግዲህ እርግቤ ከተገኘች በጣም ብዙ ነገሮች የሚሳኩና ነገሮቹ ቀለል የሚሆኑ ነገር አሉ ብላ ነው እየተናገረችው። ነገር ግን ሁሉም ሰው መልካም ነው የሚያስበው። እዚህ ጋ እንግዲህ መልካምነታቸውንም ክፉነታቸውንም አብረን ሁላችንም እየተከታተለ ነው። እንግዲህ ወይዘሮ ሜላት በወይዘሮ አልማዝ ላይ ይሄንን አክል ጨከነች ማለት በጣም ከበድ ነው ማለት ነው። በጣም የሚወደዱና እና አንዳንድ ሽግሮችን አብረው ሽግር ካለ የሚፈቱ እና ወይዘሮ ማለት ደግሞ ያለ አልማዝ ምንም ነገር የማይሆንላት ሴት እስከሆነች ድረስ ጨክነም በሽጉር ተመታታለች ተብሎ የማይታመን ነገር ነው። ወደ ገደለው ደግሞ ስንሄድ ወይዘሮ ድንብላል ደግሞ ሁሌ በሳሃን ምግብ ይዛ ወደ ውጭ ስትወጣ ሁሌ እየተያዘች እና እየተዋረደች እየተባለ ነው። በስተ መጨረሻ ላይ የት ነው እህሉን ምግቡን ይዘሽ ሳህኑን ይዘሽ የምትሄጂው? ችግርሽ ምንድን ነው? አንቺ ምን ሆነሽ ነው ስትባል፣ ተብላ ስትጠየቅ እኔ ምንም ነገር ሽግር የለብኝም፣ ለመወስደውም ሰው ምንም ነገር መናገር አልፈልግም ብላ ወይዘሮ ድን ብላ ለምላሴ መልስሰታለች። ሰታለች ከነምላሴ በፊትም እና አቶ መስፍንሉ ጠይቀው ምንም መውሰዱን ነው እንጂ ለማን እንደምትወስደውና ለማን እንደማትወስደው አታውቀውም ነበረ። ነገር ግን እንደዛ ቢሆንም ተስፋ እሷ ምግቡን ይዛ ወደ ቤት ስትሄድ ታይታ ነበረ። ወደ ውጭ ምግቡን እንግዲህ ውጪ ሄዳ ከፍታ ቆጀ ስትል መላሴ ተከታትሏት ነበረ። መላሴ ከተከታተላት በኋላ ለሰው ምግቡን ሰው ጎትታ ከእንቅልፍ አስነስታ ምግቡን ስትሰጠው መላሴ ደግሞ ከወዲ ቆሞ ለእቺ ልጅ ኔ እንግዲህ ወይዘሮ ሜላትም እየተራራጠች ነው። በአሁኑ ሰዓት ወይዘሮ አልማዝም ወይዘሮ ሜላት መውጫ መግባዋን እያስከታተለች ነው። እንግዲህ ብር ከፍላ ሽማግሌውም ወይዘሮ አልማዝን በየእስር ቤት አመላልሶ ምግብና መልስ የሚያመላልስላት እሱም በእጥፍ ብር ከፍሎ በጣም እያስፈለገ ነው። ወይዘሮ ማለትም ወይዘሮ አልማዝም ወይዘሮ ማለትን እያስፈለገች ነው። እርስ በራሳቸው በጣም እያጨናነቁ ነው። ራሳችን እዚህ ጋ ደግሞ በፍቅርም የተያዙ ሁለት ሰዎች እሳናን ተዋት ብለው የሚሟገቱ ሰዎችም አሉ እንደገና

በጣም እያጨሰ በጣም እያለቀሰ ነው እንግዲህ። በበስተ መጨረሻ ላይ ጠፍቶ በጣም እያጨሰ ነበረ። በስተ መጨረሻ ላይም ምላሴ መቼም አይጨክንበትም። ጆሮ ጆሮ በጣም ስለሚዋደዱ ልክ ስልኩን እየደጋገመ እየደጋገመ እያየው ነበረ። በስተ መጨረሻ ላይ ሲጮህለት ማን ነው

ነገር ግን በአሁኑ ሰዓት ይቅርታ፣ ተምቹ በትን የተሸገረው አጎቱ አሜሪካ ተመልሶ ነበረ። አጎቱ በደውሎ እባክህ ብር ላክልኝ ብሎ ነበረ። ግን ብር የሚያቆን ትሪ አሜሪካ እስከሆነ ድረስ ሴት ወይ ለሽሞይ ብሎ ተምቹ እየጠየቃት ነው። ስጀራ ግን እኔ መኖሩን አለኝና እኔ ጋ የለም፣ ትንሽ ትግስት ስጠኝና ሽንት ቤት ሂጄ ስመለስ ከዛ አንድ ልካሉ ብላ ነበረ። እውነትም ሄዳ አንድ ብለዋለች። እንግዲህ ውድ ተመልካች ይችላልና እንግዲህ ወደ እነሱ መታችሁም ሰብስክራይብም አድርጋችሁ ላይክም አድርጋችሁ ከኛ ጋር ተቀላቀሉ። ውድ ተመልካች ሁላችሁም ባላችሁበት ቦታ እንግዲህ ያው የእግዚአብሔር ሰላምታ ሁሌም እንዲበዛላችሁ ምኞቴ ነው። ሀና ደግሞ አኩርፋ ወደ ቤቷ ገብታለች። እናቷ ቤት ስትሄድ ብቻዋን አልጋ ላይ ቁጭ ብላ እያዘነች ነበረ።